ቀጣይ መልሰን፣ አድማጮቻችን አራዳ ኤፍ ኤም 95.1 ላይ ነው የምትገኙት። ፕሮግራሙ ፉትቦል ካፌ ነው። ትናንትና ምሽት የተደረጉትን የሻምፒየንስ ሊግ ጨዋታዎችን እያነሳ ነው የምንገኘው። በኤምሬትስ አርሰናል ከፔስቭ ያደረጉትን ጨዋታ እንመልከት። ይህ ጨዋታ ሁለት እኩል የተጠናቀቀው በድምር ውጤት ግን አርሰናል ዘጠኝ ለሶስት በሆነ ውጤት አሸንፎ ነው ወደ ቀጣይ ዙር ማለፉን ያረጋገጠው። ይህንን ጉዳይ እንመልከት። ትናንትና እንግዲህ ስተርሊንግ ሁለት አሲስቶች ማድረግ ችሏል በጨዋታው ያው ለአርሰናል ያን ያህል በጣም አስፈላጊ ጨዋታ ነበር ማለት አይቻልም። ለዛ ነው አርቴታ አንዳንድ ወሳኝ ተጫዋቾችንም ወደ ቤንች አስቀምጦ ጨዋታውን የጀመረው እንደነ ሳሊባ ያሉ ተጫዋቾችን። እንመልከቱ። አሁን የሚያጓጓው ከትናንትናው ጨዋታ መነጋገሪያ የሆኑ ያው ከሪያል ማድሪድ ጋር እንደሚደርሰው ማወቁ ይመስላል አርሰናል። ይህንን ጉዳይ እንመልከት። ያው ቡካዩ ሳካም መለስ ይሆናል አይደል? እዛ ጨዋታ ላይ እሱ ትልቅ አድቫንቴጅ ሊሆን ይችላል አርሰናል። እንዲሁ ግን ከአትሌቲኮ ማድሪድና ከሪያል ማድሪድ የትኛው የበለጠ ከባድ የሚሆን ይመስልሽ ነበር? ከጨዋታው በፊት መጠየቅ ነበረብን ይህንን። ምናልባት ግን ጊዜ ያልነበረንም ይህን ጨዋታ ለማንሳት ወይም ትላንት ምሽት ጨዋታዎችን ለማንሳት ከጨዋታው በፊት ማለቴ ነው። ከአርስናል የጨዋታ ባህሪ አንጻርም ከቡድኖቹ ባህሪ አንጻርም ወይ ከቻምፒየንስ ሊግ ስነ ልቦና አንጻርም ሊሆን ይችላል። ግን ከማንኛውም መለኪያ አንጻር ሪያል ማድሪድ የቻምፒየንስ ሊግ ቡድን ነው። ግን የሁለቱ ቡድኖች ካራክተሪስቲክስ ልዩነት አሉ። ሁለቱም መጠንቀቅ የሚወዱ አሰልጣኞች ናቸው፣ ቅድም እንዳነሳሁት ግን የትኛው ቡድን ይሻለው ነበር? እኔ አትሌቲኮ ይሻለው ነበር ምለው፣ ያው አሁን እኔ የምንረዳው አትሌቲኮ ማድሪድ መውደቁ ትናንትና፣ አንደኛ ሙሉ ሰዓቱን ተከላክሏል ማለት ነው። የሚቻለው ደግሞ የዲያጎ ሲሞኒ ቡድን እንዴት እንደሚጫወት እናውቃለን፣ መከላከል። ከዛ አድማጮች ያነሱትን ሀሳብ እጋራለሁ። ለምሳሌ በአርሰናል የአጥቂ መስመር ያው ቡካዩ ሳካ ይመለሳል። ይሄ በጣም ትልቅ ለውጥ ነው። ምንም ጥያቄ የለውም። ከእንደዚህ አይነት ጉዳት ተመልሶ በሶስት ሳምንት ጊዜ ውስጥ በተሟላ ብቃት ላይ ይገኛሉ የሚል ጥያቄ ይኖር ይሆናል። ምክንያቱም አሁን እንደምታውቁት ከዲሴምበር በኋላ አልተጫወተም ለአርሰናል አሁን ማርች አጋማሽ ላይ ነው ያለ ነው። ስለዚህ በትንሹ ሶስት ወር ሆኖታል። ከኢንተርናሽናል ብሬክ በኋላ ይመለሳል ብለን ብንጠብቅ እንኳን ከሰርጀሪ በኋላ እና ከከባድ ጉዳት በኋላ ነው ይመለስ ይሆናል አናውቅም። ግን እርግጠኛ አይደለሁም በሙሉ ብቃቱ ላይ ተገኝቶ ከጉዳቱ በፊት የነበረው ብቃቱ ላይ ሆኖ መመለሱ ግን መመለሱ ብቻ። አሁን ትልቅ ስነልቦና የጠቀመው አርሰናልኮ ምንም አጥቂ የለውም አይደል? አሁን ያው ማርቲኔሊ ተመልሷል፣ ግን የቡካዮ ሳካ ከመመለስ ወይም ደግሞ በጨዋታው ላይ ሊኖር እንደሚችል ማሰብ ትልቅ አድቫንቴጅ ይመስለኛል በአርሰናል በኩል። ሪያል ማድሪድ ግን እኔ ያው ሁልጊዜ እንደምንስማማው መንፈሱ የሚያሸንፍለት ቲም ነው። ከአርሰናል አይዱ ነው። እኔ ከሪያል ማድሪድ ጋር መድረሱን የአርሰናል ደጋፊዎችን የሚያስደስት አይመስለኝም፣ ምክንያቱም አትሌቲኮ ማድሪድ ይከላከላል። ግን አትሌቲኮ ማድሪድ ማይሸነፍ ቡድን አይደለም። ሪያል ማድሪድ ግን ሻምፒዮንስ ሊግ ላይ እንደዚህ አይነት ሞመንት አለው አደለም? ተከላክሎም ቢሆን ጎል ገብቶበትም ቢሆን የሆነ ሰዓት የሆነ ትሪክ መፍጠር የሚችሉ ደግሞ ተጫዋቾች አሏቸው። ምንም ጥያቄ የለውም። እንደ ቀናቸው የሚወሰኑ ተጫዋቾች አሉት አለና፣ ቪኒሽስ፣ ኪሊያን። ስለዚህ የእነሱም እንቅስቃሴ ወስኗል ብዬ አስባለሁ። ማይቻል አደለም። ግን እኔ አትሌቲኮ ማድሪድ አልፎ እንደዚህ አይነት ጨዋታ ከምናይ እንኳን ሪያል ማድሪድ አለፈ ምስል ነበር። እኔ አትሌቲኮ ማድሪድ እርግጠኛ አይደለሁም። በሁለት አሁን ባልሹ በሁለት አይን ማየት የሚቻል ይመስለኛል። ከቻምፒየንስ ሊግ ፋክተር አንጻር ሪያል ማድሪድ በቻምፒየንስ ሊግ ላይ ባለው አፈ ታሪክ የሚመስል ግርማ አንጻር ሚቲካል ፓወር አለው። በቃ ውድድሩ ላይ እንዲህ አይነት ግርማ አለው አይደለም ከዚህ በፊት ቻምፒየንስ ሊግ አሸንፎ የማያውቅን ቡድን ቻምፒየንስ ሊግ አሸንፎ የሚያውቅንም ቡድን የሚያሸብር አይነት ካራክተር አለ። ሁሌ በየዓመቱ አይሰራም፣ በእርግጥ ግን ብዙ ጊዜ ይሰራል። ብዙ ጊዜ ሲሰራ አይተናል። ቻምፒየንስ ሊግ ስለሆነ እና ሪያል ማድሪድ እና ቻምፒየንስ ሊግ ያላቸውን መዋደድ ስለምናውቅ እና በጣም ጥሩም ቡድን ስለሆነ ለነገሩ እንደ ቡድንም እንደ ፉትቦል ቲምም በጣም ምርጥ ተጫዋቾች ያሉት ቻምፒየንስ ሊግን በታሪክ ማንም አሰልጣኝ አሸንፈውት ማያውቅን የቻምፒየንስ ሊግ የዋንጫ ቁጥር በአሰልጣኝነት ብቻ አምስት ጊዜ ድል ያደረጉ ከኤሲ ሚላን ጋር ሁለት ጊዜ ከሪያል ማድሪድ ጋር ሶስት ጊዜ በተጫዋችነትም ሁለት ጊዜ ቻምፒየንስ ሊግ ያሸነፉ አሰልጣኝ ያሉት ትልቅ አሰልጣኝ ያሉት ቡድን ስለሆነ እንደው ከቻምፒየንስ ሊግ አንጻር ብቻ ሪያል ማድሪድ ያስፈራል። ውድድሩ ላይ ባለው ታሪክ ብቻ ካልንም ትክክል አይደለም፣ ምክንያቱም እንደ ቡድንም በጣም ጥሩ ቡድን ስለሆነ የሁለቱ ጥምረት ነው። በዛ ምክንያት ተመራጭ ላይሆን ይችላል ሪያል ማድሪድን ማግኘት ሆኗል። ኦፍ ኮርስ ከዚህ በኋላ ምርጫ የለም ግን አንድ የሚገባኝ ነገር ግን ከስታይል አንጻር ከሆነ ግን ለአርሰናል ከአትሌቲኮ ማድሪድ አንጻር ሪያል ማድሪድ ይሻሏል። ንመለሆኔ ከስታይል አንጻር በቅርብ ጊዜ አርሰናል ነጥብ የጣለባቸውን ጨዋታዎች በቅርብ ሳምንታት የተደረጉትን ብቻ ሳይሆን በዚህ የውድድር ዘመን በሙሉ ማለት ይቻላል አስራ አንድ ለአስራ አንድ ሆኖ ተጫውተው አርሰናልም የባለ አጋራውን ቡድን የአትሌቲኮ ማድሪድ አይነት ካራክተርስቲክስ ያላቸውን ቡድኖች ሲገጥም የበለጠ ይቸገራል። ኖቲንጋም ፎረስት እንደዛ ነው ያደረገው ዌስትሃም እንደዛ ነው ያደረገው። ፉልሃም እንደዛ ነው ያደረገው። ወይ ብዙ ቡድኖች በዚህ ውድድር ዘመን እንደዚህ ጥር ያለ የሎ ብሎክ የመከላከል የመከላከል አይነትን የሚመርጡ ቡድኖች የበለጠ ያስቸግሩታል። ሪያል ማድሪድ በመከላከል ደህና ቡድን ነው፣ ግን ከአትሌቲኮ ማድሪድ አንጻር ካየ ነው። ግን አትሌቲኮ ማድሪድ ዶግማዊ በሆነ መገዛት ነው የሚከላከል በተለይ ከአርሰናል የጨዋታ ባህሪ አንጻር የአትሌትኮም እንደ ቴክኒካል የሆነው ነገር የምናይ ከሆነ ማለት ነው። ቴክኒካል የሆነው ነገር የምናይ ከሆነ አትሌትኮ ማድሪድ የበለጠ አስቸጋሪ ቡድን ግን ሌላ ደግሞ ኢንታንጅብል የሆነ ነገር ቻምፒየንስ ሊግና ሪያል ማድሪድ ምናምን ስንል ስለማይዳ ስለ ኢንታንጅብል ነገር ነው የምናው፣ አለው ደግሞ ሪያል ማድሪድ ያ ኢንታንጅብሊቲ ስለዚህ በሁለት በእነዚህ ሁለት አይኖች ማየት የሚቻል ይመስለኛል። ባለፉት አስራ አምስት ሀያ አመታት ከሁለቱ ቡድኖች ጋር በተለያዩ ጊዜያት ተገናኝቷል። ቅድም እንዳነሳሁት የሁለት ሺ ስድስቱ የአርሰናል ቡድን ትልልቅ ተጫዋቾች ነበሩት። አሁን እንዲህ አይነት ተጫዋች የለውን፣ ለብቻ ጨዋታ ማሸነፍ የሚችል ተጫዋች ቲሪ ኦንሪ በሳንቲያጎ ቤርናቤው። እንግዲህ ያኔ የሪያል ማድሪድ የጋላክቲኮስ ዘመን ነበር። ሮናልዶ ናዛሪዮ፣ ዚነዲን ዚዳን፣ ራውል፣ ዴቪድ ቤካም አይነት ሮቤርቶ ካርሎስ ሚሼል ሳልጋዶ፣ አይከር ካሲያስ፣ እንዲያውም ጆኒ ውድጌትም ተሰልፏል ይመስ ጆናታን ውድጌት እንግሊዛዊ ተከላካይ ነበራቸው። እንዲህ አይነት ትልልቅ ተጫዋቾች ነበሩት። ወደ ቤርናቤው ጨዋታው ሲደረግ ሁሉም ሰው በቃ ሪያል ማድሪድ አሸንፎ የማለፉ ጉዳይ ደግሞ አርሰናል በፕሪሚየር ሊጉም ጥሩ አልነበርም እስከዛ የውድድር ዘመን ድረስ ቬንገር ከመጡ በኋላ ለአስር ዓመት አንደኛ ወይ ሁለተኛ ብቻ ሆኖ ነበር ይጨርሰ ነበር። አንደኛ ወይ ሁለተኛ፣ አንደኛ ወይ ሁለተኛ ብቻ ነበር ሆኖ። ለመጀመሪያ ጊዜ አራተኛ ሆኖ የጨረሰው በዚህ የውድድር ዘመን የሃይብሪ የመጨረሻው ሲዝን ነበር። ያንን በርገንዲ መለያ ለብሰው የተጫወቱበት የውድድር ዘመን ማለት ነው። መጨረሻው እለትም ላይ ነው አምስተኛ ሆኖ እንደሆ የጨረሱ አራተኛ ሆኖ የጨረሱት። እስከ መጨረሻው እለት ድረስ አምስተኛ ነበሩ የቶተናም ተጫዋቾች ከዌስትሃም ጋር ከመጫወታቸው በፊት በምግብ መመረዝ ምክንያት በጥሩ ሁኔታ ላይ ሳይገኙ ነው ጨዋታውን ያደረጉት። ሰው የሊግ ሲዝኑ ጥሩ አልነበርም። በጊዜ ነው ከሊግ ካፕ የወጣው። ከኤፌ ሊግ ካፕ ሴሚፋይናል ደርሶ ነበር ግን በኤፌ ካፕ በጊዜ ነበር የወጣው። አይ ቲንክ ቤኒ መካርቲ ለብላክበርን ያንን ጎል አስቆጥሮ፣ ቻምፒየንስ ሊግ ላይ ግን በቤርናቤው አንድ ለዜሮ ጠባብ ውጤት ነበር አርሰናል ከፍ ከነበረው ብልጫ አንጻር። አስታውሳለሁ አንድ አንድ ሆቴል ውስጥ ከአባቴ ጋር ያየሁት ጨዋታው ትዚ ላይ ትዚህ ይለኛል አባቴ ጓደኛ ቤት በሆነ ለሆነ ጨዋታ እዛ አምሽተው እዛ ነበር ያየሁት። እና ከመሀል ሜዳ ቲየሪ ኦንሪ ሮናልዶ ነው ኳሱን የተሳሳተው፣ ከዛ ፋብሪጋ ስለ ኦምሪ ሰጠው። ኦምሪ ራሞስንም ራሱ ሮናልዶንም ሌሎችንም ተጨዋቾች አልፎ ጎል ያስቆጠርበት የመልሱ ጨዋታ ጎል አልተቆጠርበትም፣ ግን የንስሌማን ተአምራ ሞከራ ድኖ ነበር እዛ ጨዋታ ላይ ግን ውብ ጨዋታ ነበር። ዜሮ ለዜሮ የነበረውም ጨዋታ ቢሆን ይሄ ነው ታሪካቸው። በአርሰናል ለበሪያል ማድሪድ መካከል የነበረው የግንኙነት ታሪክ፣ ከአትሌትኮ ማድሪድ ጋር የቬንገር የመጨረሻው ሲዝን ላይ 2018 ላይ ተገናኝተው ነበር። በዩሮፓ ሊግ ግማሽ ፍጻሜ ነበር የተገናኙት። የመጀመሪያው ጨዋታ ላይ ኤምሬትስ ላይ ዲጎ ሲሞኔ በቀይ ወጥቶ ነበር። አሁን የምናውቃቸው ክሌሞን ቱርፓ የሚባሉት ፈረንሳዊ አርቢትር ያንን ጨዋታ ዳኝተውት ነበር። ቭራሳልኮ የሚባለውን ክሮሽ ተጫዋች በቀይ ያስወጡት በዚህ ውሳኔ ተበሳጨ እና እሱም አርቢትሩ ላይ ቁጣውን ሲያሰማ በቀይ ሸኙት። እሱ እና ረጅም የጨዋታውን ጊዜ በቴክኒክ ስፍራው ላይ አልነበረም። አርሰናል አሸንፎ እየመራ ነበር በካልሳ ሰ አሌክስ ላካዜት መሰለኝ ጎል ያስቆጠረው የሙከራው መጠን ብዛት የሚገርም ነበር። የዋተት ከማድ ረጅም ሰዓት በስርም ስለተጫወተ ግን በሁለቱም ጨዋታዎች ሎሮ ኮሼልኒ ስተት ሰርተዋል። የመጀመሪያው ጨዋታ ላይ በተለይ ግሪዝማን በቀላሉ ኳሱን ተሳሳተና ሴትኮ ማድሪዳቸው ያደረገ የመልሱ ጨዋታ አንድ ለዜሮ ነበር የተጠናቀቀው። ስለዚህ ሁለት ለአንድ። ስለዚህ ከማድሪድ ጋር የቀና ታሪክ አለው ማለት ነው ከሴትኮ ማድሪድ ይልቅ በታሪክ ግን። እኔ የምለው ማንም ይለፍ ማንም ይለፍ ሁለት ሺ ሀያ አንድ ላይ ሁለት ሺ ሀያ ላይ ሁለት ሺ አስራ ዘጠኝ ላይ ሁለት ሺ ሀያ ሁለት ላይ ምናምን አርሰናል በቻምፒየንስ ሊግ ሩብ ፍጻሜ ከሪያል ማድሪድ ጋር በኤምሬት ይገናኛል ብሎ ለማሰብ ይቸግር ነበር። ሚኬል አርቴታ አርሰናልን ብዙ ርቀት አምጥቶታለሁ። አምና በሩ ፍጻሜ ከባየር ሚኒክ ጋር ነበር የተጫወተው ከሌላ የአውሮፓ እግር ኳስ ሮያሊቲ ጋር። አሁን ከሪያል ማድሪድ ጋር ነው የሚጫወተው። ጥሩ የሊግ ሲዝን እንዳልሆነ አውቃለሁ። ለአርሰናል ግን ለሁለተኛ ተከታታይ ጊዜ ለስድስት አመት ከቻምፒየንስ ሊግ መሳተፍ ጭምር ርቆ የነበረ ቡድን አሁን ወጉ ምንድን ነው፣ ከሪያል ማድሪድ ጋር መጫወት፣ ከአትሌቲኮ ከባየር ሚኒክ ጋር መጫወት፣ ወደዛ ከፍ ብሏል። እና እኔ እንደሚገባኝ ሪሰንሲ ባያዝ ባያሸንፈው ጥሩ ነው ትንተናውን የሚሰጠውን አስተያየት ጥሩ ሲዝን አይደለም በተለያዩ ምክንያቶች በፕሪምየር ሊግ ሁለተኛ ነው አርሰናል ግን ለዋንጫ እንዲፎካከል ይጠበቅ ነበር ባለፉት ሁለት አመታት ይህንን ስላደረገ ና ይሄ የውድድር ዘመን ሲጀመር ኤክስፔክቴሽኑ ከፍ ብሎ ስለነበር ግን ከሪያል ማድሪድ ጋር በኤምሬትስ መጫወትን ሁለት የዛሬ አምስት አመት ማሰብ ያስቸግር ነበር መቼ አርሰናል ወደዚህ እንደሚመለስም ለማሰብ ያስቸግር ነበር ሶ ያንን ፋክተር መቼ ነው ኤፕሪል ስምንት እያሉ እንዲጠብቁ ማድረግ ችሏል። ወደ አርሰናል የመለሰው ትልቁ ነገር ተስፋ ነው፣ ኮምፒቲቲቭ ማረግ ነው። ባለፉት ጥቂት ዓመታት ሜቢ በፕሪምየር ሊግ ታሪክ ምርጡን ቲም ነው ለሁለት ዓመታት የተፎካከረው እስከ መጨረሻዎቹ አምና እስከ መጨረሻ እለት ድረስ። ከዛ በፊትም ለረጅም ጊዜ የሲዝኑ መሪ ነበር። ለሁለት መቶ ሀምሳ ቀን የፕሪሚር ሊጉ መሪ ነበር አርሰናል በዛኛው ሲዝን እና ይሄ ሞመንት በፊት አልነበረም። ሁለት ጊዜ በተከታታይ ስምንተኛ ስምንተኛ ሆኖ ሲጨርስ እናውቃለን። አንዴ በራሱ በአርቴታ ስር ብዙ መጥተዋል አርሰናሎች። እና እኔ ይሄ ራሱ ብቻውን ውጤቱ ማን ይሻላል ማን አይሻልም ከዛ በኋላ ያለ ሌዠሪ ነው። በዚህ ደረጃ መጫወቱ ብቻውን ትልቅ መሻሻል ነው ብዬ አስባለሁ። እኔ የትላንትናው ጨዋታ ምሳ እንዳልሽው ብዙ ድራማ አልነበረውም። ወይም ድራማ ማይጠበቅም ነበር። የባለፈው ጨዋታ ላይ ገና በ50 ደቂቃ ነው ጨዋታው ያለቀው ከሁለቱ የማድሪድ ቡድኖች ከአንደኛው ጋር እንደሚገናኝ ያወቅ ነው ባለፈው ሳምንት ነው። እና ትናንትና ሚካኤል አርቴታ ምንም እንኳ ከፕሪሚየር ሊግ ዋንጫ ፉክክር ስለ ራቀ እና ከዚህ በኋላም በተቀሩት ጥቂት ጨዋታዎች ያ ይገለበጣል ተብሎ ስለማይጠበቅ፣ እንደዛ ከሆነ ሊቨርፑል በቃ በፕሪሚየር ሊግ ታሪክ ታይቶ የማይታወቅ ስፔክታኩላር የሆነ አወዳደቅ ማየት አለብን። ሊቨርፑል ላይ ከዚህ በኋላ እሱን ማየት አልችልም። በሳምንቱ መጨረሻ የተጫወትን በእርግጥ ሊቨርፑል የሊግ ካፕ የፍጻሜ ጨዋታን ስለሆነ የሚያደርገው አርሰናል ቼልሲን ቢያሸንፍ ወደ 12 ነጥብ ሊያጠባው ይችላል። ግን አራት ጌም ነው ከተቀረው ዘጠኝ ጨዋታ አምስት ከተቀረው ዘጠኝ ጨዋታ ሊቨርፑል አራቱን ይሸንፋል ለማለት ያስቸግራል። በ29 ጨዋታ አንድ ጨዋታ ብቻ የተሸነፈን ቡድን ምንም እንኳ ሁለት ርስ በርስ ሲገናኙ የግድ ማፈራረቅ አይጠበቅበትም ነበር፣ ግን ለአንዳንድ ለአርሰናል ፍሪንጅ ተጫዋቾች ብዙ ለማይጫወቱ ተጫዋቾች ግን እድል መስጠት የሚችልበት ጨዋታ ነበር። የትላንትናው ጨዋታ የቤት ስራው ያለቀ ጨዋታ ነው እና በሞቲቬሽን በኩል ችግር ያመጣል። እንዲህ አይነት ጨዋታ ለምን አላማ ነው የምትጫወጩ? አልቋል። ጨዋታው እንዳለቀ የታወቀ ነው። የፒኤስቪ ተጫዋቾችም ያውቁታል። የአርሰናል ተጫዋቾችም አሰልጣኞችም ያውቁታል። ሚዲያውም ያውቀዋል። ለሞቲቬሽን አስቸጋሪ ነበር፣ ግን ሚኬል አርቴታ በተለያየ ቦታ ቢሆንም የተጠቀመባቸው በአሰልጣኝነት ዘመኑ የግራ ፉልባክ አድርጎ የተጠቀመባቸውን አራት ተጫዋቾች የመጀመሪያ አስራ አንድ ውስጥ ተጠቅሟል። ትላንትና የግራ መስመር ተከላካይ ሆኖ በተለያየ ጊዜ የተጫወቱ አራት ተጫዋቾች የመጀመሪያ አሰላለፍ ውስጥ ነበሩ። አንደኛው ያኩብ ኪቪወር ነው። በሳሊባ ማረፍ ምክንያት ከጋብርኤል ጋር የተጣመረ የመሀል ተከላካይ ነበር። ማይልስ ሉዊስ ስኬሊ የግራ ተከላካይ ነው፣ አማካይ ሆኖ ተጫውቷል። ዚንቼንኮ አማካይ ሆኖ ተጫውቷል። ሉዊስ ስኬሊ እንደዛ፣ ኬረንት የርኒም ተጫውቷል። ኬረንት የርኒ የአርሰናል የሶስቱን ትላንትና የነበሩትን የማጥቃት ተጫዋቾች ስም ብታይ ኬረንት የርኒ የግራ ተከላካይ በቀደም ከዩናይትድ ጋር በነበረው ጨዋታ ቀይሮ አስገብቶታል። በማጥቃት ተጫዋችነት ሜሪኖ አጥቂ ነበር እና ስተርሊንግ የአርሰናል ፍሮንት ስሪ የነበረው ይሄ ነው። ትላንትና ጨዋታው ሲጀመር አራቱ ግን እንዳነሳው በተለያየ ጊዜ የግራ ተከላካይ ሆኖ ተጫውተው የሚያውቁ ናቸው። ትናንትና ሌላ ሚና የተሰጣቸውም ይኸው ሉዊስ ኬሊ በተለመደው ሚና ሆኖ ጊቪዮር የመሀል ተከላካይ መደበኛ ቦታ የመሀል ተከላካይ ነው። በእርግጥ ግን ለአርሰናል ብዙ የተጫወተው በግራ ተከላካይነት ነው። ሌላ የቤንዋይት ለመጀመሪያ ጊዜ ከወራት በኋላ የመጀመሪያ አሰላለፍ ውስጥ ገብቶ መጀመር ነው የተቀየረ ሰሞኑን ገብቶ ሲጫወት አይተናል። ግን የአርሰናል የዚህ የውድድር ዘመን አንደኛው ፈተና አምና በተለይ ከፌብርዋሪ በኋላ በዋንጫ መፈካከር ብቻ ሳይሆን በርካታ ጎሎች ያስቆጠረው በሁለቱ የውድድር ዘመን አጋማሽ ነው። አንዱ ምክንያት በዋይት በሳካ እና በኦደጋርድ መካከል የነበረው ያ የአርሰናል የቀኝ ትሪያንጉላሪቲ ነው አልነበረም። ምክንያቱም ዋይት እስከ ሰሞን እስኪመለስ ድረስ ዘጠኝ ጨዋታ ብቻ ነው በውድድር ዘመኑ በሙሉ ያደረገው። ዘጠኝ ጨዋታ ብቻ ኦደጋርድ ለስድስት ሳምንት፣ አሁን ደግሞ ሳካ ለሶስት ወር ከሜዳ አርቀዋል። የአርሰናል ዋናው ጥንካሬ የነበረው አክሲስ በተለያየ ጊዜ ተሰብሯል። አይ ቲንክ አንድ ጨዋታ መሰለኝ ሶስቱም አብረው የጀመሩት በዚህ ውድድር ኦደጋርድ፣ ሳካ ና ዋይት አንድ ጨዋታ ወይ ከዛ በላይ መስለኝ። ኮንቴክስት ያስፈልጋል ለምን እንዲህ አይነት አስቸጋሪ ውድድር ዘመን እንደሆነ ግን ትላንት ተመልሷል ይህም ተጫዋች ብዙ ለማይሰለፉት ለዚንቼንኮ በአማካይነት አሁን ያለፉት ሶስት ተከታታይ ጨዋታዎች የተቀየረ እየገባይ ነው የነበረው በአማካይነት ነው። ትላንትና በኦደጋርድ ቦታ የማጥቃት አማካይ ሆኖ ነው የተጫወተ። የመጀመሪያውን ጎል በግሩም መንገድ ያስቆጠረው ኦሌክሳንደር ዚንቼንኮ ነው። የቀድሞ የፔስቬ ተጫዋች ነበር፣ በውሰት ለአንድ አመት ሲቲ ለፔስቬ በውሰት ሰጥቶት ስለነበር ጎል ካስቆጠረ በኋላ ደስተኛ ደስታውን አልገለጸም። እና ሌላኛው የመሰለፍ እድል ያገኘው ራሂም ስተርሊንግ ነው። ራሂም ስተርሊንግ ሁለት አሲስት ነው። አንደኛውን አሲስት ያው የዚንቼንኮ አስደናቂ አጨራረስ የወለደው ስለሆነ እንደ አሲስት ለመቅጠር ያስቸግረኛል። ያው ስታትስቲክሱ አሲስት ብሎ ይመዘግብለታል። ስለዚህ ትልልቅ ተጫዋቾችን ማሳረፍ ችሏል። አሁን እሁድ ከቼልሲ ጋር ይጫወታል። ከቼልሲ ጨዋታ በፊት ኦደጋርድን፣ ሳሊባን፣ ፓርቴን፣ ኤታን ዋኔሪን እና ሊያንድሮ ትሮሳርን ተጠባባቂ መንበር ላይ አድርጎ ነው የጀመረው። ቅድም እንዳልኩት በዋንጫ ፍክክር ውስጥ ብዙ ትርጉም ላይኖረው ይችላል፣ ግን ተጫዋቾቹን አሳርፏል። ትላንትና ያንን እድል የሚያገኝበትም የመጨረሻው አጋጣሚ ነው የነበረው። እንደዚህ አይነት ቀላል ጨዋታ ከዚህ በኋላ አይኖረው። ግን የተሰለፉት ተጫዋቾች ደግሞ በወደፊቱ የአርሰናል ቆይታቸው ላይ እና ከዚህ በኋላ በሚደረጉት ጨዋታዎች ላይ የትላንትና ብቃታቸው ልዩነት ባያመጣም፣ ግን ይህንን እድል የተጠቀሙበት ተጫዋቾች አሉ። አንደኛው ስተርሊንግ ነው። ያው እንደምታውቂው በጣም በጣም መጥፎ የውድድር ዘመን ነው እያሳለፈ ያሉ የእግር ኳስ ወቶ መጥፎ አመት ነው። ከዛ ማሬስካ በአደባባይ አልፈልገውም፣ እንዲህ አይነት የመስመር ተጫዋች አልፈልግም የሚል ፐብሊክ የሆነ አስተያየት ከሰጠ በኋላ ከዛ በኋላ በራስ መተማመኑ በፍጹም መልሶ ማግኘት አልቻለም። እኔ እንደዚህ በፍጥነት ክህሎት ይከዳል ብዬ አላምንም። ከአንድ ተጫዋች ያው ያለፉት አመታት ጉዳቶቹ የድሮን አክስለሬሽን ቀንሶበታል እናውቃለን። በፕሪሚየር ሊግ በተለይ የትኛውንም የፕሪሚየር ሊግ ፉልባክ አልፎ መሄድ አልቻለም ያ ፍጥነት የለውም። ትናንትና ታይለር ማላሲያን እንዳለፈው ማለፍ አይችልም በፕሪምየር ሊግ ኦኬ። ግን ከአእምሮ ጋር የሚገናኝ ነው። የማይሌጅ ጉዳይ ያነሳሉ ሰዎች። አምስት መቶ ጨዋታ ስላደረገ ከ አስራ ሰባት ዓመቱ ጀምሮ ስለተጫወተ በቃ በርናውት ነው ይባላል። ከአራት መቶ ሀምሳ ጨዋታ በኋላ በየትኛው እድሜ ቢሆን ተጫዋች መውረድ ይጀምራል ይባላል። እሱ አምስት መቶ ጨዋታ ያለፈው የዛሬ ሶስት ነው አራት አመት ነው። ብዙ ተጫውቷል በልጅነቱ። ገና ከ አስራ ሰባት ዓመቱ ጀምሮ ነው ለሊቨርፑል መጫወት የጀመረው። ግን ትላንትና ከደህና የአርሰናል ጨዋታዎቹ መካከል አንደኛው ነበር። ሁለት አሲስቶች ነበሩት። ሁለተኛው የራይስ ጎል ሲቆጠርም ክሮስ ያደረገው እሱ ነበር። የድሮውን ስተርሊንግን የሚያስታውስ ፉልባክን ካለፈ በኋላ የባይ ላይን ክሮስ ማድረግ ወደ ውስጥ ማጠፍ እና ምን ማለት ነው። ለወደፊቱ አላቅም። ለነገሩ ኦኬ ጥሩ ተጫውቷል። የማድሪድ ጨዋታ ላይ ላሰልፈው እንዳይልም ቢጫ ካርድ አይቶ ተቀጥቷል። ስለዚህ የማድሪድ ጨዋታ ላይ አይጫወትም። እንደ ቢሆን እንኳን ሳካ ይመለሳል። እስከዛ ሳካም ባይመለስ ያሰልፈዋል ብለን አንጠብቅም። ዚንቼንኮም ይሄ ውድድር ዘመን የመጨረሻው ሲዝኑ ሊሆን ይችላል። ከጨዋታው በፊትም ታነጋግረዋል ሆይ የውድድር ዘመኑ ሲያበቃ በአርሰናል ብዙ የመሰለ ፍድል እያገኘ ስለ አርሰናልን አጫወት ትራንስፎርም ያደረገ ተጫዋች ነበር የመጣበት ጊዜ ላይ ግን አሁን የአርሰናል የእድገት እና የፉክክር ሰለባ ሆኗል። በቦታው ብዙ ተጫዋቾች አሉ። ድንገት ከአካዳሚ መጣ ማይልስ ስኬሊ፣ በአርባ ሚሊዮን ተጫዋች መጣ ሪካርዶ ካላፊ፣ አማራጮች አሉት እዛ ቦታ ላይ ሊለቅ ይችላል ግን ጥሩ ተጫውቷል። እና የበለጠ የሮቴሽን ጨዋታ ነበር። ፒኤስቪ ሁለት የተለያዩ ጎሎች አስቆጥሯል። አንደኛው የቀድሞ የቶተንሃም ተጫዋች ኢቫን ፔሪሲች ያስቆጠረው ጎል ነው። ግን ይሄ ፐርፎርማንስ ብዙ የሚነግረን ነገር የለም ስለ አርሰናል ሁኔታ። በአብዛኛው በተጠባባቂ ተጫዋቾች ነው የተጫወተው፣ ግን የተወሰነ ተጫዋቾችን ማሳረፍ ችሏል። አሁን ኢንተርናሽናል ብሬክ አለ። ትልቁ እንግዲህ ጸሎት የሚሆነው ለአርሰናል በኢንተርናሽናል ብሬክ ምንም ተጫዋች እንዳይጎዳባቸው። ለማድሪድ ለማድሪድም ልክ ተመሰለ ሁሉም ቡድን የሚሰራ ነው በእርግጥ የመጨረሻው የዚህ ሲዝን ኢንተርናሽናል ብሬክ አሁን የሚቀጥለው ሳምንት ላይ ይመጣል። ስለዚህ አርሰናል በድምር ውጤት ዘጠኝ ለሶስት አሸንፎ ከማድሪድ ጋር ወደሚያደርገው የሩብ ፍጻሜ ምዕራፍ ደርሷል።